ሰላም ጤና ስትልኝ፣ የመጠለያ ፖድካስት ቤተሰቦቻችን እንደምን ሰንብታችኋል? ከቤት ጋር ተያይዞ ያሉ የተለያዩ ጉዳዮችን እያነሳን ከእናንተ ጋር ቆይታ የምናደርግበት ፕሮግራማችን ነው ተጀምሯል። በዛሬው ሳምንት ቆይታችን እንግዲህ የቤት ገበያ ትንበያ ምን ይመስላል የሚለውን እያነሳን ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ደረስ አብራችሁ ቆዩ። ደምሰነበካቶቻል ነው ሰላም፣ እንዴት ነሽ አዲስ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ያው ለተመልካቶቻችን እንዳስተዋውቅ ነው የቤት ገበያ ትንበያ የሚለውን የተለያዩ አሁን ካለው ከረንት ካለው ትሬንድ ተነስተን ለወደፊት ምን ሊሆን ይችላል የሚለውን እና መፍትሄ ሀሳብ የምንላቸው የምንጠቁሙበት ቆይታ ይኖረናል። እንደ መግቢያ እንዲሆነ እንግዲህ ይህን ጥያቄ ብዙ ጊዜ አንስተ ነዋል፣ ግን ምናልባት የቀደሙትን ፖድካስቶቻችን ላልተመለከቱ ተመልካቾቻችን የቤት ዋጋ እንግዲህ እየጨመረ መጥቷል የሚባሉ የተለያዩ አስተያየቶችን እንሰማለን በሀገራችን። እና ለእነዚህ ዋናው ድራይቭ የሚያደርጉ ወይም ደግሞ ዋናው መነሻ ምክንያቶቹ ምንድን ናቸው? ያው ሁሌ የምናወራው ሀሳብ ነው አሁንም ዛሬም ነገም ከነገ ወዲያ የምንደጋገመው ነው። አገራችን ላይ ከተማችን ላይ ያለው የቤት ዋጋ ውድነት ተገቢ ባልሆነ መንገድ የተፈጠረ ነው። ለዚህ ደግሞ በጣም ብዙ ምክንያቶች ይጠቀሳሉ። እንደው ሲሰበሰቡ የመጀመሪያው የትክክለኛውን ኢኮኖሚክ ወይም ደግሞ የኢኮኖሚ አካሄድ አይደለም። ይሄደ ያለው ውድነትም ሆነ ርካሽ መሆን ከሚፈጠሩባቸው ውስጥ አንደኛው ነው። በግንባር ቀደምነት የሚጠቀሰው ሰፕላይ እና ዲማንድ መሃል ያለው ባላንስ ነው። ሰፕላይ ከበዛና ዲማንድ ካነሰ የመርከስ አዝማሚያ ይኖረዋል። ዲማንድ ከበዛ እና ሰፕላይ ካነሰ ደግሞ ይወደዳል። በዲፎልት ይሄ የሚገመትና የሚታወቅ ነገር ነው። ዲማንድ የምትለዋን ደግሞ ስናይ ዲማንድ ማለት ፍላጎት ያለው ማለት አይደለም። ፍላጎት ያለው ያለውና ሲደመር የመግዛት አቅም ያለው ማለት ነው እንጂ ወንት ወይም ደግሞ መፈለግ ብቻውን ዲማንድ አያደርገውም። ሁሉም ሰው ቤት ይፈልጋል። ቤት ማይፈልግ የለም። ግን መግዛት የሚችለው አፎርድ የሚያደርገው ነው ዲማንድ ተብሎ የሚቀየረው እና የአለመሆኑ በእኛ ሀገር ኮንቴክስት ብናየው ቤት ፈላጊ አለ፣ ግን የቤት ባለቤት ለመሆን አቅም ያለው በገበያው ዋጋ የመግዛት አቅም ያለው ደግሞ ያን ያክል አይደለም። ስለዚህ ዲማንዱ ትልቅ ነው ብለን ልናወራ አንችልም፣ አንጻራዊ ካለው ሰፕላይ አንጻር ማለት ነው። ዲማንዱ ትልቅ ቢሆንማ በየመድረኩ ወይም ደግሞ በየመንገዱ፣ በየፓርኪንጉ፣ በየሱፐርማርኬቱ ቤት ግዙ እያሉ ሰርቬይ የሚሰሩ ሴልሶች ከየሪል ስቴት ካምፓኒው ባልተሰማሩ ነበረ። ስለዚህ የዲማንድ መጠን በዝቶ አይደለም የቤት ዋጋ ውድነት የተፈጠረው የሚል ሀሳብ ነው ያለኝ። እኔ እንዳልኩሽ ዲማንድ ሲባል እንዲሁ ዝም ብሎ መፈለግ አይደለም። አንቺም ቤት ትፈልጊያለሽ፣ ከካሜራ ጀርባ ያሉትን ባለሙያዎች ቤት ይፈልጋሉ፣ ሁሉም የኢትዮጵያ ሕዝብ ቤት ይፈልጋል። ያ እንደ ዲማንድ አይቆጠርም። ሶ ከዚያ አኳያ ዲማንድ በዝቶ አይደለም ውድነት የመጣው። ታዲያ ይሄ ካልሆነ ትክክለኛው ኢኮኖሚ ደሞ የኢኮኖሚክስ ዲፊኒሽን እዚህ ጋር ካልሰራ ሊሰራ የሚችለው ሌላኛው ነው ማለት ነው፣ ኢንቴንሽናሊ አርቲፊሻል በሆነ መንገድ የተፈጠረ ሀሳብ ነው የሚለው ነው። እና ከሱ ውስጥ በዋናነት የማምንበትና እንደው ሊስተካከል የሚገባል የማስበው ሰፕላይ ቼን ላይ ያለው ያልተገባ ወይም ይሄ የድለላ ስርዓት ነው። የመጀመሪያው አሸዋን ብናስብ ከወንዝ ገበሬዎች በማህበር ተደራጅተው ያወጣሉ ከዛ እያለ እስከ መጨረሻው ድረስ መኪናውን እንኳን ደልሎ እስከሚያመጣው ሰው ድረስ ሌላ ሌላውን እንኳን እያንዳንዱ ምንም ቫሊዩ አድ ላይ ያደርግ ይችላል ወይ ቫሊዩና የሚጨምረው የትርፍ መጠን ተመጣጣኝ ላይሆን ይችላል። የትኛውን ቢዝነስ ላይ ቫሊዩ አድ ያደረገ ግለሰብ ሆነ ድርጅት ተከፋይ መሆን አለበት፣ ይሄ እምነቴ ነው። ግን በተግባር ደግሞ ምናልባት የሱ ቫሊዩ አንድ ስልክ መደወል ሊሆን ይችላል። ያቺ በጭማሪው ደግሞ 50 የዋጋ ጭማሪ የምታመጣ ከሆነ ያልተገባ ነው። ስለዚህ ይሄኛውን ቼን እስከ መጨረሻው ብንከተለው የመጨረሻው ገዢ ላይ ነው እየተጠራቀመ እና እየተወደደ የሚመጣው። ስለዚህ የመጀመሪያው ክፍተት ብዬ የማስበው ሰፕላይ ቼን ላይ ፕሮፐር የሆነ ማኔጅመንት የለም። ለደላላ ለምንለው ሀሳብ የተጋለጠ ነው እና ጥሩ ዋጋ አላቸው ወይም አንጻራዊ ዋጋቸው ርካሽ ነው የሚባሉ ቤት አልሚዎች ከተማችን ላይ ያሉ አይደል እና በብዛት የሚያመርታሉ የሚባሉት አንድ ሚስጥር ነው ከጀርባቸው ያለው የመጀመሪያው ኮንስትራክሽን ቴክኖሎጂ ይጠቀማሉ፣ ፕሮጀክት ማኔጅመንታቸውን አሻሽለዋል። ሁለተኛው ሰፕላይ ቼን ማኔጅመንት አላቸው። አብዛኛው ነገር በነሱ መንገድ ነው የሚያልፈው። ፈርኒቸር ቢባል ያሟላሉ። የኮንስትራክሽን ጥሬ እቃዎች ወይም ደግሞ ግብዓቶች የምንላቸው በራሳቸው መንገድ ያመጣሉ፣ ቀጥታ ራሳቸው ያን ነገር ያደርጉታል እና ይሄን ማድረጋቸው ታይም ይቆጥባሉ ለፕሮጀክት ማኔጅመንቱ ድጋፍ ነው። ፕላስ ደግሞ ለዋጋውም ሰፕላይ ቼኑን ማኔጅ በማድረግ የተሻለ ዋጋ እንዲወጣው ያደርጋል። እና ሌላኛው በካሬ ሜትር የሸጠ 7ና 8 ሺ የሚሸጡ አሉ። ምንድን ነው ልዩነቱ? አንድ አይነት ሴክተር ነው ያለው አንድ አይነት ቤት ነው የሚገነባው። እዚህ ጋር ያለው ሀሳብ ነው ልዩነቱ በዋናነት እ የተለየ አይደለም። ከዛ በተጨማሪ እንግዲህ ከሰፕላይ ቼኑ ላይ ካለው ክፍተት በተጨማሪ ለዋጋ ውድነት ምክንያት ነው ተብሎ የሚታሰበው ሪልስቴት ሴክተር ወይም ሃውሲንግ ሴክተር በገፍ ገንዘብ የሚሰበሰብበት ነው ብሎ የሚያስብ ሙያተኛ ያልሆነ የተማረውም ያልተማረውም የተጠራቀመበት ሴክተር ነው። የሆነ አካባቢ ላይ ጨው ነግዶ ይሁን እዛ ይትነግዶ ያገኛት የሆነች ሚሊዮን ብር ስትኖር ተንደርድሮ ተሽቀዳድሞ የሚመጣ ወደ ሪልስቴቱ ወይም ወደ ሃውሲንጉ ሴክተር ነው። እንግዲህ ያዛ ያገኘውን የሆነ ሚሊዮን ብር ሊያባዛው ማለት ነው። ስለዚህ የሪል ስቴት ሴክተር ወይም ሃውሲንግ ኢንዱስትሪው ገንዘብ ማባዣ ተደርጎ በነጋዴው ዘንድ ነው አልሚ ያለው በነጋዴው ዘንድ መታሰቡ ነው። ሶ የማይመለከተው ነው ስራውን እየሰራ ያለው ትልቁ ችግር ነው። ትርፉን ለማግኘት ገንዘቡን ለማባዛት ቤት መስራት ድንጋይ መከመር ይመስለዋል። ከዛ ቢወንድ ያለውን እንትን ብዙም አይረዳውም። እና እንደዚህ አይነት እንግዲህ በስመ አልሚ የበዛ ሰው መኖሩ ደግሞ ሌላኛው ነው። ሃውሲንግ እንደ አንድ ንግድ ብቻ ሊታይ አይገባም፣ ምክንያቱም ለሰው ልጆች አስፈላጊ ከሆኑት መሰረታዊ ነገሮች አንዱ ነው። ፕላስ ሃውሲንግ ላይ መሰረት ያደረጉ ብዙ ኢኮኖሚያዊ ጉዳዮች አሉ፣ ማህበራዊ ጉዳዮች አሉ፣ ፖለቲካ አለ። ሶ መሰረት ነው፣ ሃውሲንግ መሰረት ነው። አንድ ሰው እዚህ ምድር ላይ ሲኖር በነፃነት ሊኖሩ የሚገባው ነገር ነው። መሬትን ማንም አልሰጠንም። ፈጣሪ የፈጠራት ነች። ፕሮፐር በሆነ መንገድ ሁሉም ሰው ሊዳረስና ሊኖር ይገባል። ደግሞ የመብታችን ነው ማለት ነው እና ከዛ አኳያ በጣም ሴንሴቲቭ ነው። በጣም እንዳልኩሽ ከኢኮኖሚውም፣ ከማህበራዊም፣ ከፖለቲካዊም ጉዳዮች ጋር የተገናኘ ነገር ስላለው እና በእነዚህ ምክንያቶች የተፈጠረ አርቲፊሻል የሆነ ውድነት ነው ገበያ ውስጥ ያለው። እንግዲህ በዚህ ጉዳይ ላይ ብዙ ጊዜ ማብራሪያ ሰጥተናል፣ ከምታነሳቸው ሀሳቦች ጋር ስለሚያያዝ ማለት ነው። እና እንግዲህ ትንበያ ስንል አሁን ካለው ቅድም እንደተናገርኩት አሁን ካለው ሁኔታ ተነስተን ወደ ምን ሊሆን ይችላል የሚል ፕሮፌሽናል የሆነ ግምት ነው የምንሰጠው። እና እንግዲህ አሁን ዝም ብለን ስንመለከት ራሱ ብዙም ጊዜ ውስጥም አብዛኛው ሰው ቤት መግዛት ወይ አፎርድ ማድረግ ስለሚከብደው የቤት ኪራይ እንደ ዋና አማራጭ እየወሰደ ይገኛል። እና የቤት ኪራይ እንግዲህ ወቅት በተለዋወጠ ቁጥር ፖሊሲም ሲቀያየር የሀገሪቱ ሁኔታ ሲቀያየርም አፌክት ይደረጋል ሴም ታይም ደግሞ ተጠቃሚነታቸው ይጎላል፣ ለአከራዮች ማለት ነው። እና ሰዎች ያንን ፕሪፈር እያደረጉ ነው። ከረንት ግን ደግሞ አንዳንድ ብልሽታዎች አሉ፣ ተስፋ የሚሰጡ ነገሮች አሉ፣ አንዳንድ የሚነሱ ተቋማት አሉ። ይህን ችግር ለመቅረፍ ለሁሉም ተደራሽ እንዲ ሁሉም ቤት ባለቤት እንዲሆን የሚሰሩ አሉ። እና ከእነሱ መነሳት ጋር ተያይዞ ቀጣይ ባለው ትሬንድ ምን ይመስላል የቤት ኪራይ ዋጋ? ለዚህ መነሻ የሚሆነኝ የኮሪደር ልማቱ ፕሮጀክት እየተሰራ በነበረበት ሰዓት ጠቅላይ ሚኒስትሩ እራሳቸው የተናገሩት ሀሳብ ነው። ነዋሪና ነዋሪ ወይም ደግሞ ከተማ ውስጥ አፎርድ አድርጎ የሚኖር እና የሚያኗኑር ሁለት ግሩፕ አለ ነው። ምሳሌ አዲስ አበባ ብንወስድ፣ ሌሎችንም ዋና ዋና የምንላቸውን ከተማዎች ብንወስድ እየሄዱ ያሉት ወደየትኛው አቅጣጫ ነው? የተጠቀጠቀ ሰው ያለበት ቦታ ሳይሆን ሰፋ ያሉ ቦታዎች ያሉበት ሰዎች ቢዝናኑ ዝናኑባቸው ቢራመዱ ወክ ቢያደርጉ ጥሩ የሆኑ እይታ ያላቸውን ቦታዎች መፍጠር ነው ሀሳቡ። ስለዚህ በዚሁ ፕሮጀክት አዲስ አበባ እንግዲህ በቀጣይ አምስት ዓመት ጊዜ ውስጥ እስከ አርባ በመቶ የሚሆነው ክፍሏ ፈርሶ እንደ አዲስ ይሰራል የሚባል ሀሳብ አለ። ከዛ እንግዲህ አንድ ዓመት ነው ኦልሞስት ቀንሰነዋል እና አራት ዓመት ነው የቀረን። በአንድ ጀምበር አርባውም ላይ ፈርስ ይችላል። ቀስ እያለ ሳናስተውለው ነገሮች እየተለወጡ ይመጣሉ። ያው ከቤት ኪራይ ጋር በተገናኘ በዋናነት እነዚህ ትልቅ የምንላቸው ከተሞች ላይ ስለሆነ ችግሩም ደግሞ ሰፍቶ የሚታየው እነሱ ላይ ደግሞ አሁን እየተሰራ ያለ የኮሪደር ልማት የሚል ፕሮጀክት ስላለ፣ እንዲሁም ሌሎችም ኮሪደር ብቻ ሳይሆን ሌሎችም የማደስ የማዘመን እና ወቅቱን የመጠነ ከተማ የመፍጠር እንቅስቃሴዎች አሉና የራሳቸው ተጽዕኖ አላቸው። ይሄ ተጽዕኖ ወደ ምን ያመራል? መኖሪያ አካባቢዎችን ወደ ዙሪያ ወዳሉት ሰፈሮች ወይም ደግሞ ከተሞች የመግፋት ነገር ይኖረዋል። ያ ሲሆን ሌላ ተጨማሪ የትራንስፖርት ኮስትና መሰል ነገሮች ደግሞ ተያይዞ ይመጣሉ። እዚሁ መሀል ከተማ ላይ ልኑር የሚል ሰው ከሆነ የአቅም መጠኑ በዛው ልክ ማደግ መቻል አለበት። ምክንያቱም መሀል ከተማ ላይ ሲኖር ያወጣቸው የነበሩት ነገሮች ተደማምረው የኪራዩ ዋጋ ላይ የሚጨመሩ ነው የሚሆነው። በሌላኛው አንግል ደግሞ አከራይተው ቤታቸውን ገቢ የሚፈጥሩ ሰዎች ናቸው ያሉት። ስለዚህ እነዛ ቤታቸውን አከራይተው የሚኖሩ ሰዎች በሀገሪቷ የኢኮኖሚ ሁኔታ ኢንፍሌሽን በደንብ አለ። ያው በካሃድ ለፊት የምናየው ነው። ከዕለት ዕለት ኑሮ መኖር በቀላሉ ከባድ ነው። ስለዚህ ለመኖር አስፈላጊ የሚባለውን ነገር ለማሟላት ገንዘብ ይፈልጋሉ። ያን ገንዘብ የሚያገኙት ደግሞ ምንጫቸው ከቤት ኪራይ ነው። በተቀመጠው አዋጅ መሰረት እንግዲህ በየሁለት አመቱ ቢሆን ጭማሪውን እያደረጉ መሄዳቸው ስለማይቀጥል እየጨመረ ይመጣል። የቤት ዋጋ ወይም የኪራይ ዋጋ ግሽበት ባይኖርም እንኳን እሱ ተገደበ ብንል፣ የኑሮ ውድነት በዛ በኩል እየመጣ ካለ ከዚህ ኪራዩን ወስዶ የሚኖርበት ሰው ስለሆነ ያለው ኢንዳይሬክትሊ መገናኘቱ አይቀርም እና ከዚያ አኳያ የቤት ዋጋ በኪራይ ማለት ነው ውድነት አንፃራዊ እየጨመረ ይመጣል እያየነው ነው። ሰላሳ አርባ ሲከራይ የነበረው ስልሳ ሰባ በአንድ ጊዜ እንግዲህ አንድ ዓመት ምናምን ጊዜ ውስጥ እየሆነ ነው ያለው እና ይሄ ምክንያት አንድ ብቻ አይደለም። አንዱ ከአንዱ ጋር የተያዘ እና የተሰናሰለ ስለሆነ ብዙ ብዙ ሰባሰባዎች ይኖሩታል። ኪራይን እንዳማራጭ መውሰድ እስከመች እስከመች? ያ ማለት ቤተሰብ መስርቶ ልጆች ወልዶ ልጆች እያሳደገ እያስተማረ ቋሚ አድራሻ ሳይኖረው የቀበሌውን መታወቂያና የሚኖርበት ሳይገጥም እስከመች ይኖራል? ከባድ ነው። በኪራይ ውስጥ መኖር ምናልባት ከመግዛት አቅም ውስንነት የመጣ ነገር ሊሆን ይችላል፣ ግን ስቴብል የሆነ ህይወት አይኖርም። እዛ ውስጥ የተረጋጋ ህይወት አይደለም ነገር ከዛ ሰፈር እንደሚቀይር እርግጠኛ ነው። ቋሚ ድር ቋሚ መሰል የምንላቸው የማህበራዊ ነገሮች ላይ እንኳን የመሳተፍ እድሉ በጣም እየተገደበ የተገደበ ነው። ምክንያቱም ሁሌ እዚህ እኖራለሁ የሚል ነገር ጭንቅላት ውስጥ የለም። ባያስበውም ኮንሽስ ሆኖ ሰብ ኮንሽሱ ፕሮግራም ተደርጓል። በቃ ነገ እዚህ ሰፈር ሲወደድበት ወደ ሌላ ሰፈር እንደሚሄድ እርግጠኛ ነው፣ እና የልጆቹም ትምህርት ቤት እየተቀያየረ በመጣ ቁጥር ከተለያየ አዳዲስ ማህበረሰብ ጋር ነው እነዚህ ልጆች እየተዋወቁ የሚሄዱትና የተረጋጋ ህይወትም አይኖራቸው ሳይኮሎጂካሊ እየተጎዱ ይሆናሉ። ምንም እንኳን ነገሩን እነሱ ባያስተውሉትም በጊዜ ሂደት ግን በህይወት መንገዳቸው ላይ ሲያድጉ በራሱ ተጽዕኖ አለው እና ስቴብል ያልሆነ ህይወት የሚኖር ሰው ደግሞ እንግዲህ በህይወቱ ስኬታማ የመሆን እድሉ የጠበበ ነው። ዲፎልት የምንገምተው ነገር ነው እና መረጋጋት እና የውስጥ ሰላምን ለማግኘት የራስ ቤት የግድ ያስፈልጋል እና ምን እናደርግ፣ ካልተቻለ የሚቻሉትን አማራጮችን ሞክር ነው ሶሉሽኑ። ቀጥሎ የሚመጣው ጥያቄ ይሄ ስለሆነ ማለት ነው። ያው ወዶ ቤት አልባ የሆነ ሰው የለም ተገዶ ነው። በጣም ጥሩ አመሰግናለሁ። ጥሩ ሀሳብ ነው ያነሳልን። እስቲ ደግሞ ከሀገር ወጣ ብለን ደግሞ ይህን እንመልከተው። ስለ ዲያስፖራው ማህበረሰብ እናወራ። እንግዲህ የተወሰነው ቤት ግዢ ይፈጽማል፣ የተወሰነው ደግሞ ገንዘብ እያላከ እዚህ ሀገር ውስጥ ባሉ ተወካዮቻቸው ቤቶችን ያስገነባሉና ካለው ከውጭ ምንዛሪ አንፃር፣ በዚህ በሀውሲንግ ሴክተሩ ላይ ምን ኢንፍሉዌንስ ያመጣል? በጎም ሊሆን ይችላል፣ መጥፎም ሊሆን ይችላል። ዲያስፖራው ወደ ሀገር ቤት ልኮ እንዳልሹ በሁለት አማራጭ ወይ ማስገባት እና መግዛት የሚያደርገው ነገር በጎ ነገር አለው፣ በጎ ነገር አለው። አብዛኛው ዲያስፖራ ከሀገር ከወጣ ከሁለት ከሶስት ዓመት በኋላ መጀመሪያ የሚያስባት እዛ ያለችዋን ላይፍ ስቴብል ካደረገ በኋላ እዚህ ሀገር ቤት ምትለዋን ሀሳብ ነው። ለእሱ ኢንቨስትመንት ነው። ኢንቨስትመንት ነው ማለት ምን ማለት ነው? ከዛ የሚጠብቀው የሆነ ሪተርን አለ። ለምሳሌ እሱ የማይኖርበት ከሆነ አከራይቶት የሚጠብቃት የሆነች ገንዘብ ትኖራለች። በዛች ገንዘብ ቤተሰብ ሊረዳበት ይችላል። በጣም ጥሩ የሚባል ነው በጣም ጥሩ የሚባል ነው የሚበረታታም ነው። መንግስትም ያበረታታዋል። ባንኮችም ደግሞ ይህንን በብድር እየደገፉ ያበረታታሉ። አገሪቷ ውስጥ በዓመት ሊመረት ከሚገባ ውስጥ የተወሰነውን ያክል ፐርሰንት በእነሱ በኩል ይጠቀለላልና ይሄ ይሄ በጎ ጎን እንዳለው ነው የሚታየኝ። ገንዘቡ ሲመጣ በትክክለኛው በብሔራዊ ባንክ አሰራር መሰረት በተቀመጡት መስመሮች የሚመጣና የሚሰራ ከሆነ ግንባታም የሚከናወን ከሆነ በግንባታው ሂደት ውስጥ የሚፈጠሩ የስራ አድሎች አሉ በርካታ። እነሱም በጣም ጥሩ የሚባሉ ናቸው። እዚህ ያለውንም ቤተሰብ ገንዘብ እየላከ ከሚረዳው በላይ እዚህ ያለው ቤት ወይም አሴት በራሱ በሚፈጥረው ገቢ መርዳቱ አንደኛ ከእሱ ለሄዴክ መቀነስ ነው። ሁለተኛ ነገ ከነገ ወዲያ ወደ ሀገር ቤት ሲመለስ ቢሸጠው ወደ ትልቅ ገንዘብ የሚቀይረው ፕላስ ወደ ሀገር ቤት ለመምጣትም ሀገር ላይ ኢንቨስት ለማድረግም ደግሞ ምክንያት የሚሆነው ነው እና ይስበዋል ሰው። ከዚህ አኳያ እኔ መልካም ነገሩ ይታየኛል። ግን በሆነ መንገድ ደግሞ በሆነ መንገድ ስልሽ ለምሳሌ በኢንቨስትመንት መንገድ ብናየው ሪላቲቭሊ የተሻለ ኢንቨስትመንት ነው። እነሱ ያው ማኔጅ ሊያደርጉት ስለማይችሉ እዚህ ሆነው ሌላውን ቢዝነስ ይሄ ግን እራሱን በራሱ የሚያስጌድ ስለሆነ የተሻለ ነው የሚሆነው። ገበያው ላይ ግን የሚፈጥረው የራሱ ተጽዕኖ አለው። ከውድነት አንፃር ኦፍኮርስ፣ ገበያ መቼም ጥናት ማድረጉ አይገርም። ዲያስፖራ ግን እዛ ያለችዋን አንድ ዶላር እዚህ ሲመነዝራት 150 እና 140 የሚያገኝ ከሆነ ሪላቲቭሊ የተሻለ ነው። ስለዚህ እዚህ በሚሸጠው ላይ ጠይቆ ወይም ይሄ በእንግዲህ በእኛ ቃል ተከራክሮ አስቀንሶ የማይገዛ ከሆነ የመግዛት አቅሙን በዛ ልክ እያደረገው ከመጣ ሻጩም ራሱን የሚያዘጋጀው ለገበያው በዛ ልክ ነው። ምክንያቱም ጥናት ሲሰራ ወደ ገበያ ከመውጣቱ በፊት ገበያው ላይ ስንት እንደተሸጠ ነው መነሻ አድርጎት ያንን ሊወስደው ይችላል እና እዚህ የአገር ቤት ያለው ሰው ከዛ እኩል የመግዛት አቅም ስለማይኖረው ሊወዳደር ላይችል ይችላል። ከዛ አኳያ ካልሆነ በቀር በሌላው ጎኑ በመልካም ነው የማየው። አቅም እስካላቸው አፎርድ እስካደረጉ ድረስ አገራቸው ላይ አንድም ክፍል ትሆን ቤት ቢኖራቸው የተሻለ ነው ብዬ ነው እንግዲህ በዋነኝነት ጥቁ ያመዘናል ማለት ነው። ውድ ተመልካቾቻችን ቆይታችን በዚህ ኋላ በቃም ካፍታ ቆይታ በኋላ ድመልሳል። እንኳን ደስ አላችሁ፣ እንኳን ደስ አለን። ኪሃውሲንግ ፋይናንስ ሶሉሽን ጥቅምት 22 ቀን 2018 ዓ.ም ባከናወነው መርሃ ግብር በ83 ሺህ ብር ቅድመ ክፍያና ከ2 ሺህ ብር በሚጀምር ወራዊ ቁጠባ የቤት ባለቤት ለመሆን ለተመዘገቡ እድለኞቹ ቤቶቹን አስረክቧል። ያው ቁልፉን ተረክቤያለሁ። በጣም ደስተኛ ነኝ። የሁለት ልጆች እናት ነኝ። ልጆቼም እንኳን ደስ አላችሁ። በጣም አመሰግናለሁ። እውነት በጣም በጣም ደስ ብሎኛል፣ እጅግ በጣም ደስ ብሎኛል። ከጠበኩት በላይ ነው። ቤት በጣም አስቸጋሪ ነው። በዚህ ሰዓት ባጀት ይከብዳል። ስለዚህ እናንተም የዚህ ዕድል ተጠቃሚ ለመሆን ለመጨረሻ ጊዜ እየተደረገ በሚገኘው ምዝገባ በ83 ሺህ ብር ቅድመ ክፍያ በመመዝገብና በወር ከሁለት ሺህ ብር ጀምሮ መቆጠብ ከቻላችሁ የቤት ባለቤት መሆን ትችላላችሁ። ኪ ሃውሲንግ ቀላል ነው! ኪ ሃውሲንግ ቀላል ነው! ኪ ሃውሲንግ ቀላል ነው! ቤት አባላ ተመልሰናል። እያነሳን ያለ ነው ርዕሰ ጉዳይ የቤት ገበያ ትንበያ ምን ይመስላል በሀገራችን የሚለውን ነው። አሁንም በድጋሚ አብራችን ቆዩ። እንግዲህ ወደ መጨረሻው ሀሳባችን እየመጣ እንገኛለን። በኢኮኖሚ ሻል ያሉ ሰዎች ይኖሩ ይችላሉ እንግዲህ በሀገራችን እና ብራቸውን ይዘው ልግዛ ወይስ ልግዛ በሎ ዳወት ያደረጋሉ። ምክንያቱም አንዳንዴ ፕሮዳክቶች ላይ እንግዲህ ጊዜ በጣም ስናቆይ የሚረክሰዋሉ፣ በቆየ ቁጥር ደግሞ የጨመሩ የሚሉ ፕሮዳክቶች ይኖራሉ እና በዚህ በሃውሲንግ ሴክተር ላይ ምን ማድረግ ይቻላቸዋል እነዚህ ሰዎች አሁን ባለው ቶሎ ሳይጨምር ይዙ ወይስ ደግሞ እየቀነሰ የሚመጣ ነው ወይ ትሬንዱ ምንድን ነው እንግዲህ የቤት ዋጋ ከሁለት ዓመት በፊት የነበረበት ጣሪያ አለ ከዛ በኋላ እኛ ኪ ሃውሲንግን ለማህበረሰቡ ባስተዋወቅንበት ሰዓት ስንል እንደነበረው ካሬ ሜትር ገና እስከ 60 ሺህ 70 ሺህ ድረስ መውረድ አለበት፣ ከዛም በታች መሆን አለበት የሚል ሀሳብ እያነሳን ነበረ። ስለ ኪስ ለማህበረሰቡ ስናስረዳ የነበረው ያ ያልነው ነገር የሆነ ወቅት ላይ ሆኖ ነበረ። አሁን ደግሞ ድጋሚ ተመልሶ የመጨመር ነገሩ ይታያል። ሲጨምር የቤት ዋጋ ጨመረ በድፍኑ ይባላል እንጂ የት አካባቢ ያለው ደረጃው፣ ምን አይነት መሰል ነገሮች ምክንያቱም አካባቢውን በራሱ የቤት ዋጋ ውስጥ ዋጋ ስላለው ማለት ነው እነዚህ እነዚህ ነገሮች ኮንሲደር አይደረጉም። ሰው እንዲሁ በደፈነው ዝም ብሎ ጨመረ ሊል ይችላል። ግን እንዲሁ ጠቅለል ያለውን ጨመር የተባለውን ሀሳብ እንኳን ብንወስድ አንፃራዊ አንጻራዊ አሁን የሆነ ጊዜ ከነበረበት አንፃር ትንሽ የመጨመር ነገር ይታያል። መንግስት ይህንንም ተረድቶ ደግሞ ያወጣቸው ዳይሬክቲቮች አሉ። ጀስት አቃፊ የሆኑ ማለት ነው ይሄን ሴክተር በደንብ አድርጎ ይዛል ተብሎ የሚታሰቡ እነሱ እነሱ ነገሮች በይበልጥ ተፈጻሚ መሆን ሲጀምሩ ነገሮች እየቀነሱ እየረገቡ እየተሻሻሉ የመምጣት እድል አላቸው ብዬ ነው የማስበው። ይህን ስናነጻጽር ያው ከውድነት ጋር ከሆነ ወይም ደግሞ ከርካሽነት ጋር ከሆነ የሆነ መነሻ ነገር ያስፈልገናል። ስለሽ አንድ ነገር ውድ ነው ለማለት፣ አንድ ነገር ርካሽ ነው ለማለት መነሻ ነገር ያስፈልጋል። ከዛ መነሻ ተነስተን ስናወራ አገራችን አሁን ባለችበት ሁኔታ በቤት ዋጋ ውድነት ከአፍሪካ ቀዳሚዋ ነች፣ ከዓለም ተከታይ ሆና ነው ያለችው። ይህ ትልቅ ዱብዳ ነው፣ ወይም ደግሞ ከባድ የሚባለው ዜና ነው። ብዙም ድራይቭ አላደረግነውም እንጂ እኛም አልጋለብነውም እንጂ አሳቡን በጣም ትልቅ ዜና ነው። እንዴት ብዙ አማራጮች እያሉ ለምን ኢትዮጵያ ውስጥ ያለ ቤት ውድ ሊሆን ቻለ ተብሎ ሲጠና የምናገኛቸው ቅድም ያወራናቸውን ችግሮች ነው። እነሱን ችግሮች ደግሞ ለመፍታት መንግሥት የተለያዩ ዳይሬክቲቮችን እያዘጋጀ ነው። በረቂቅ መንገድ የወጡትንም ህዝቡ እንዲያቸው፣ እንዲወያይባቸው፣ ሀሳብ እንዲሰጥባቸው ተደርጎ የጸደቁትም ጸድቀዋል። ስለዚህ ችግሮቹ ተለይተው እየተሰራባቸው ከሆነ እንዴት ተብሎ ወደዛ እየተኬደና እየተንቀሳቀሰ ከሆነ በመንግስት በኩል ምክንያቱም ትልቁን ችግር ይፈታል የምናስበው መንግስት ነው ለምን እዚህ ጋር ያለው እንቅስቃሴ ገበያ መር ስላልሆነ፣ ወይ በኢኮኖሚክ የዲማንድና የዲማንድ እና ሰፕላይን መሰረት አድርጎ እየሄደ ያልሆነ ከሆነ ያለው ማነቆ ሰው ሰራሽ ነው፣ ሆን ተብሎ የተፈጠረ ነው። እሱን ደግሞ በህግ ማዕቀፍ ሊፈታ የሚችለው መንግስት ነው። ስለዚህ መንግስት ያንን ለማስተካከል እየሰራ ነው። ያው ጊዜ ይፈልጋል። የዘመናት ችግር ነው። የቤት ልማት ሀገራችን ውስጥ ከተስፋፋበት ምናልባት እንግዲህ ከነበርታ ዘመን ጀምሮ የነበረ ይመስለኛል እያደገ የመጣው ከደርግ ዘመን ጀምሮ ማለት ነው። እና ዛሬ የተፈጠረ ነገር ስላልሆነ የብዙ ሀ ዓመት ጥርቅም ነው። ፕላስ ሴክተሩ ብዙ ምንድነው ጓዳ ጎርጓዳ እና መሽሎክሎኪያዎች ያሉት ስለሆነ እነዛን ሁሉ ስራዎች ሰርቶ እስኪጨርስ ጊዜ ቢሰጠው የመቀነስ እድሉ ከፍተኛ ነው ብዬ ነው የማስበው። እና ፍሪ ማርኬት ነው፣ ግን ደግሞ ከሆነ ማክሲመም ነጥብ በላይ ከፍ እንዳይል ተደርጎ የሚሰራ ይመስለኛል። ሰሞኑንም የምናያቸው አሉ። ኢቨን ከመሬት አጠቃቀም ጋር በተገናኘው የሚወጡት ነገሮች ቶሎ ቶሎ ሊሆን አይችልም። ይሄ ድንች መቀቀል ስላልሆነ ቶሎ አይበስልም። ለምን የረጅም ዓመት ነው እንዳልኩሽ፣ የተጠራቀመ ነገር ነውና ሂደቶች አሉት። አንዱን ችግር ስትፈጪ እሱ ራሱ ሌላ ችግር ሊሆን ስለሚችል መልሶ እየተባለ እየተሞራረደ ነው እና ኢቭን ረቂቅ አዋጁንም ቀድሞ ለማህበረሰቡ ያወጣበት ምክንያት፣ በእርግጥ ከዚህ በፊትም ይወጣሉ የተወሰኑት፣ ግን እንግዲህ ምናልባት የእኛም ሴክተር ስለሆነ ይሆን አላቅም፣ በጣም በስፋት የተነጋገርንበት ነው እሱ እና ችግሩ ማህበረሰቡ ጋር ያለ ስለሆነ ህዝብ ሀሳብ እንዲሰጥበት ስለተፈለገ ነው፣ ከጥልቀቱና ከስፋቱ የተነሳ ማለት ነው። ስለዚህ ለመንግስት ጊዜ ቢሰጠውና እሱ የሚከተለውን መንገድ ብንጠብቅ የመቀነስ እድል አለው ብዬ ነው የማስበው። ያኔ ትክክለኛ ኢንቨስትመንት ነው ያው ኢንቨስትመንት መሰረት የሚያደርገው አንድ ላይ አንድ ነገር ላይ ነው። አንድ ላይ ሪተርኑ ምን ይመስላል ነው። አሁን ገዝቼው ነገ የሚቀንስብኝ ከሆነ የመሸጥ ከሆነ ሀሳቤ አሁን መግዛት የለብኝም። ለመኖር ከሆነ ግን የምገዛው ቢቀንስም ችግር የለውም። ቫሊዩ መኖር ስለሆነ ማለት ነው እዛ ውስጥ የማገኘው ከኢንቨስትመንት አንፃር ካዩት ግን ቢጠብቁ እላለሁ። ለመኖር ከሆነ ግን አሁን የኔ መኖር ይቀድማል። በገንዘብ አይለካም፣ በገንዘብ አይለካም። ስለዚህ ከዛ ፖይንት አንፃር የራሳቸውን ውሳኔ ቢወስኑ፣ የኛ እይታ ነው ይሄ። ያው እንግዲህ ጀነራላይዝ አናደርገውም። እንደ ዋናው ምክንያታቸው ነው የሚወሰደው። እንደው የቀረ ሃሳብ ካለ፣ ጥያቄዎች ያልተካተቱ ካሉ እንግዲህ። መጨረሻው ቤት ቤት አይደለም። እኔ ጋር ያለው ሀሳብ ቤት ቤት አይደለም፣ ከቤት በላይ ነው። እኛ ቤት ብለን ከምንሰጠው ትርጉም መኖሪያ፣ መጠለያ፣ መተኛ፣ መነሻ፣ መብያ፣ መጠጫ ምናምን ብለን ከምናስበው በላይ የሆነ ሀሳብ ነው። ማህበራዊ ጉዳይ ላይ ተጽዕኖ አለው። ኢኮኖሚያ ጉዳይ ላይ ተጽዕኖ አለው። ሃውሲንግ ወይም ደግሞ ቤት በራሱ ፖለቲክስ ነው። እዛ ላይ ትልቅ ተጽዕኖ አለው። በጣም ትልቅ ተጽዕኖ ማለት ነው። እንደ አፍሪካ ደግሞ ይብሳል እሱ። ስለዚህ ከዚህ አኳያ ቤትን ቤት ብቻ አድርገን ወይ በብሎኬት የተሰራ አራት ማዕዘን ነገር አድርገን ብቻ ማሰብ አይገባል። ከዛም በላይ ነው። ለሰው ልጆች መሰረታዊ ሲባል እንዲሁ ዝም ብሎ ለመጠለል ብቻ አይደለም። ቅድም ላልኳቸው ነገሮች መነሻ ነው። ሳይኮሎጂካሊ አንድ አይደለም። ለመረጋጋት ውስጥ ሰላም እንዲፈጠር ለማድረግ እና መሰል ነገሮች እንዲኖሩ ቤት የግድ የሰው ልጆች በጠቅላላ ያስፈልጋቸዋል እና ከምግብ ባልተናነሰ ለመኖር አስፈላጊ ነገር ነው። እዚህ ላይ ደግሞ የሚሰሩ ተቋማት ቢበዙ ቢበራከቱ፣ ታርጌት ያልተደረገው ግሩፕ ላይ ቢደርሱ የተሻለ ነው ብዬ ነው የማምነው። ያው እንላለን እንግዲህ ስራን ለሰሪው ሾላ ጣሪው ቤትን ደግሞ ለነዋሪው እንላለን። እንደ ኪ ሃውሲንግ የሰው ልጆች በተረጋጋ ሁኔታ ውስጥ ሊኖሩ ይገባል፣ ቤት ይገባቸዋል። ስለነበረን ቆይታ ከልፎ ውድ ተመልካቶቻችን የነበረን ቆይታ የንን ይመስል ነበር። በቀጣይ ሳምንት በአዲስ ሀሳብ ከናንተ ጋር ቆይታ የምናደርግ ይሆናል። ሀሳብ አስተያየቶቻችንን ስጡን። ስለነበረን ጊዜ ከልባ አመሰግናል። ሳምንታዊ አዳዲስ መረጃ እንዲደርሰው የደወል ምልክት መጫ እንዳይረሱ ሰብስክራይብ በማድረግ ቤተሰብ ነው።